ኦሪት ዘሁልቁ ምዕራፍ አንድ ተራ ቁጥር አንድ እግዚአብሔርም ሙሴን በሁለተኛው ዓመት በሁለተኛው ወር በሲና ምድረ በዳ በመገናኛው ድንኳን ውስጥ እንዲህ ብሎ ተናገረው። ተራ ቁጥር ሁለት የእስራኤልን ልጆች ማህበር ሁሉ ድምራቸውን በየወገናቸው እና በየአባቶቻቸው ቤት በየስማቸው ቁጥር ወንድ ወንዱን በየራሱ ለሰልፍ የደረሱትን ሁሉ ውሰዱ አለ። ተራ ቁጥር ሶስት ከሃያ ዓመት ጀምሮ ከዚያም በላይ ያለውን ከእስራኤል ወገን ወደ ሰልፍ መውጣት የሚችሉትን ሁሉ አንተና አሮን በየሰራዊቶቻቸው ቁጠሯቸው፣ አለ። ተራ ቁጥር አራት ከእያንዳንዱ ነገድ አንድ ሰው የአባቶቹ ቤት አለቃ የሆነ ሁሉ ከእናንተ ጋር ይሁን፣ አለ። ተራ ቁጥር አምስት ከእናንተም ጋር የሚቆሙት ሰዎች ስሞቻቸው እነዚህ ናቸው። ተራ ቁጥር ስድስት እስከ አስራ ስድስት ከሮቤል ነገድ የሰዲ ወር ልጅ ኤሊሱር፣ ከስሞን ወገን ከስሞን ነገድ የሱሪ ሰዳይ ልጅ ሰሚኤል፣ ከይሁዳ ነገድ የአሚናዳብ ልጅ ነአሶን ከይሳኮር ነገድ የሶገድ ልጅ ናትናኤል፣ ከዛብሎን ነገድ የኬልዎን ልጅ ኤልያብ፣ ከዮሴፍ ነገ ከዮሴፍ ልጆች ከኤፍሬም ነገድ የአሚሁድ ልጅ አሊሳማ፣ ከመናሴ ነገድ የፍዳሱር ልጅ ገማልኤል፣ ከብንያም ነገድ የጋዲዎን ልጅ አቢዳን ከዳን ወገን የአሚሳዳይ ልጅ አኪኤዘር፣ ከአሴር ነገድ የኤክራን ልጅ ፋግኤል፣ ከጋድ ነገድ የራጉኤል ልጅ አሊሳፍ፣ ከነፍታሌም ወገን የኤናን ልጅ አኪሬ። እነዚህ ከማኅበሩ የተመረጡ የእስራኤል አይላፍ ታላላቆች የአባቶቻቸው ነገድ አለቆች እነዚህ ናቸው አለው። ተራ ቁጥር አስራ ሰባት ሙሴና አሮንም እነዚህን በስማቸው የተጠሩትን ሰዎች ለሰልፍ መውጣት የሚችሉትን እነዚህን ወሰዱ። ተራ ቁጥር አስራ ስምንት በሁለተኛውም ወር በመጀመሪያው ቀን ማህበሩን ሁሉ ሰበሰቧቸው። ከሀያ ዓመት ጀምሮ ከዚያም በላይ ያለውን በየራሱ በየወገኑም በየአባቶቻቸውም ቤት በየስማቸው ቁጥር ትውልዳቸውን ተናገሩ። ደራ ቁጥር አስራ ዘጠኝ እግዚአብሔር ሙሴን እንዳዘዘ እንዲሁ በሲና ምድረ በዳ ቆጠራቸው። ተራ ቁጥር 20 እስከ ሀያ አንድ የእስራኤል በኩር የሮቤል ልጆች በየትውልዳቸው እና በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር በየራሳቸው ከ20 ዓመት ጀምሮ ከዚያም በላይ ያለው ወንድ ሁሉ ወደ ሰልፍ የሚወጡት ከሮቤል ነገድ የተቆጠሩት 45500 ናቸው። ተራ ቁጥር 22 የስምዖን ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶች የተቆጠሩት እንደ የስማቸው ቁጥር በየራሳቸው ከሀያ አመት ጀምሮ ከዚያም በላይ ያለው ወንድ ወንድ ሁሉ ወደ ሰልፍ የሚወጡት የተቆጠሩት ከሰሞን ወገን የተቆጠሩት ሀምሳ ዘጠኝ ሺ ሶስት መቶ ናቸው። ተራ ቁጥር ሀያ አራት የጋድ ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወንድ ወንዱ ወደ ሰልፍ የሚወጡት ከጋድ ነገድ የተቆጠሩት አርባ አምስት ሺህ ስድስት መቶ ሀምሳ ናቸው። ተራ ቁጥር ሀያ ስድስት የይሁዳ ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከይሁዳ ነገድ የተቆጠሩት ሰባ አራት ሺህ ስድስት መቶ ናቸው። ተራ ቁጥር ሃያ ስምንት የይሳኮር ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከይሳኮር ነገር የተቆጠሩት ሃምሳ አራት ሺህ አራት መቶ ናቸው። ተራ ቁጥር ሰላሳ የዛብሎን ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ አመት ጀምሮ ከዚያም በላይ ያሉት ሁሉ ወደ ሰልፍ የሚወጡት ከዛብሎን ነገድ የተቆጠሩት 57400 ናቸው። ተራ ቁጥር 32 ከይወሴፍ ልጆች የኤፍሬም ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶችና እንደየ የስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ከኤፍሬም ነገድ የተቈጠሩት አርባ ሺህ አምስት መቶ ናቸው። ተራ ቁጥር ሰላሳ አራት የምናሴ ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ከምናሴ ነገድ የተቆጠሩት 32200 ናቸው። ተራ ቁጥር 36 የብንያም ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶች እንደየስማቸውና እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ከብነያም ነገድ የተቆጠሩት ሰላሳ አምስት ሺህ አራት መቶ ናቸው። ተራ ቁጥር ሰላሳ ስምንት የዳን ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶች እንደየስናቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ከዳን ወገን ከዳን ነገር የተቆጠሩት ስልሳ ሁለት ሺህ ሰባት መቶ ናቸው። ተራ ቁጥር አርባ የአሴር ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ከአሴር ነገር ከአሴር ነገር የተቆጠሩት አርባ አንድ ሺህ አምስት መቶ ናቸው። ተራ ቁጥር አርባ ሁለት የንፍታሌም ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ሁሉ ወደ ሰልፍ የሚወጡት ከንፍታ አሌም ነገር የተቆጠሩት ሀምሳ ሶስት ሺህ አራት መቶ ናቸው። ጥራ ቁጥር አርባ አራት የተቆጠሩት ሙሴና አሮን አስራ ሁለቱም የእስራኤል አለቆች የቆጠሯቸው እነዚህ ናቸው። እያንዳንዱም የአባቶቹ ቤት አለቃ ነበረ። ተራ ቁጥር አርባ አምስት ከእስራኤልም ልጆች የተቆጠሩት ሁሉ በየአባቶቻቸው ቤቶች ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ መውጣት የሚችሉት የተቆጠሩት የተቆጠሩት ስድስት መቶ ሶስት ሺህ አምስት መቶ ሀምሳ ናቸው። በአጠቃላይ ድምራቸው ከአስራ ሁለቱ ነገድ ለሰልፍ ለጦርነት የተመለመሉት ሰዎች ስድስት መቶ ሶስት ሺህ አምስት መቶ ሀምሳ ናቸው። ተራ ቁጥር 47 ሌዋውያን ግን ካህናቱ ማለት ነው። በየአባቶቻቸው ነገድ ከእነሱ ጋር አልተቆጠሩም። ተራ ቁጥር 48 እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ የሌዊን ነገድ እንዳትቆጥራቸው አለው። ተራ ቁጥር 49 ቁጥራቸውንም ከእስራኤል ልጆች ጋር እንዳታደርግ አለው። ተራ ቁጥር አምሳ ነገር ግን ሌዋውያኑ ማለት ካህናቱ በምስክሩ ማደሪያ በታቦቱ ማደሪያ ማለቱ ነው በዕቃዎች ሁሉ ለእርሱም በሚሆነው ነገር ሁሉ በሚሆነው ሁሉ ላይ ሌዋውያንን አቁማቸው ማደሪያውን እና ዕቃዎችን ሁሉ ይሸከሙ፣ እግዚአብሔርንም ያገልግሉ፣ በማደሪያውም ዙሪያ ይስፈሩ አለው። ተራ ቁጥር አምሳ ማደሪያውም ሲነሳ ታቦቱም ተነስቶ ሲሄድ ሲጓዝ ሌዋውያን ድንኳኑን ይንቀሉ ሲያርፍ ማደሪያውን በሰፈረ ከማደሪያውን በደረሰ ጊዜ ሌዋውያን ድንኳኑን ይትከሎ ይትከሉ ሌላ ሰው ግን ቢቀርብ ይገደል። ከእነዚህ ውጪ ከሌዋውያኑ ውጪ የታወቱን ንብረት መንካት የለበትም አለ ጥራ ቁጥር አምሳ ሁለት የእስራኤልም ልጆች እያንዳንዱ በየሰፈሩ በየዓላማውም በየጭፍራውም ይሰፍራሉ አለው። ተራ ቁጥር አምሳ ሶስት ነገር ግን በእስራኤል ልጆች ላይ ቁጣ እንዳይወርድባቸው ሌዋውያን በምስክሩ በታቦቱ ማደሪያ ዙሪያ ይስፈሩ። ሌላው ሰው ወደ ታቦቱ እንዳይቀር ዙሪያውን እንደ አጥር ሆነው ይጠብቁ አለ። ሌዋውያንም የምስክሩን ማደሪያ ይጠብቁ። ተራ ቁጥር አርባ አራት የእስራኤል ልጆች እንዲሁ እግዚአብሔር እንደተናገረው ሙሴም እንዳዘዘው አደረጉ። እግዚአብሔር ሙሴን እንዳዘዘው ሁሉ እንደ